ምራፍ ሰላሳ አራት ላይ ሄዱልኝ፣ ቶሎ ቶሎ በሉና። ኢዮስያስ በነገሰ ጊዜ እድሜው ስምንት ዓመት ነበረ። በኢየሩሳሌምም ተቀምጦ ሰላሳ አንድ ዓመት ገዛ። ቀና በሉና ቶሎ በሉ፣ እኔ ጊዜ ስለሌለኝ ሀሳቡን ብቻ ተናግሬ ያነገር ልንገራቸው። ሁዝ ኢዮስያስ ኢዮስያስ፣ አሁን ለእኔ አንድ የሚሰጠኝ ነገር ምንድን ነው? ኢዮስያስ ከመወለዱ በፊት ምን ተነግሮበታል? በሉልኝ፣ በሉልኝ፣ ትንቢት ተነግሮበታል። ስለዚህ ኢዮስያስ ሲመጣ የመጣው አንድ ነገር ለመኖር አንድ ነገር አኮምፕሊሽ ለማድረግ ነው። ከእናትህ ማህጸን ሳትወጣ አወኩ ይላል እግዚአብሔር። ኤርምያስ ብራፋ ነው አይደለም? ገና ሳትጸነስ ምን አልኩ ለእስራኤል ነብይ እንድትሆን መረጥኩ። ከዛ የሚቀጥለው ቃል ካፈርስ ዘንድ ትነቀል ዘንድ ማጫሃ ዱባሳ ኢዬስያስ ልክ ሲወለድ ሁለት ነገር ብቻ ተናግረ፣ ወደፊት ሊሄድ ማን ነው ኢዮስያስ ብትሉ፣ ፓሰመስ በሚገርም መንገድ የሚያስተምረው አንድ ትምህርት አለ፣ ስለ ምናሴ። ምናሴ በእስራኤል ታሪክ ውስጥ እስራኤልን ካረከሱት እርኩሰቶች ማንም ነገሥታት ሰርቶ የማያውቀውን እርኩሰት የሰራ ሰው ነው። ኢዮስያስ ትንቢት ስለተነገረበት፣ ደስቲኒው ላይ ትንቢት ተነግሯል። ማንነቱ ላይ ትንቢት ተነግሯል አይደል? ኢዮስያስ የማን ነው ልጅ ብትሉኝ፣ የምናሴ የልጅ ልጅ ነው ይላል መጽሐፍ ቅዱስ። ይኸውላችሁ፣ በጣም አንድ ቃል እኔ አላነበውም፣ ግን አንድ ነገር ልንገራችሁ ያው የምናሴ ልጅ አሞጽ ይባላል። አሞጽ በእግዚአብሔር ፊት ራሱን እንዳዋረደው እንደ አባቱ እንደ ምናሴ ራሱን አላዋረደም፣ ነገር ግን በበደል ላይ በደልን እየጨመረ ሄደና አመፅ አሞጽ ሁለት ዓመት ነግሶ ነው የሞተው። ስሙኛውን ሁለት ዓመት ማለት ኢዮስያስ አያቱ ማን ነው? ምናሴ። ልብ በሉ። ኢዮስያስ አያቱ ማን ነው? ምናሴ። አባቱ አሞጽ ነው። ሁለት ዓመት ነግሶ አባቱ ምናሴ ትሁት ሆኖ ራሱን አዋርዶ እግዚአብሔር ቀጥቶት በትህትና ጨረሰ ይለንና ልጁ የሚገርሙ ናቸው። እናንተ ነው ለአንዳንዶቻችሁ የምስራች ልንገራችሁ ኢፍ ዩ ክራይ ፎር ደ ኔክስት ጄኔሬሽን አዲስ ኪዳን ተርድ ጄኔሬሽን አለው የሰማኛለ ልጄ ጢሞቴዎስ ሆይ ይህንን መንፈስና ቃል ከእናት ብቻ ሳይሆን ከአያት ጀምሮ ገብቶብሃል አለ። የዋ ተርድ ጀነሬሽን ገና እኔ ብቻ አይደለም የልጆቼ ልጆች ሁሉ ያመልኩታል። እመን ውስ ገና ተርድ ጀነሬሽን፣ ፎር ጀነሬሽን፣ ፊት ጀነሬሽን አራሜን በሉ። ናችሁ ላይ ትንቢት ተነግሮ ገና በዚች ጊዜ ብቅ ሲል ልጆ እኔ የለኝም እንጂ ለማለት አቤት ጭካኔ፣ አቤት ጭካኔ ወገኖች ው አንዳንድ አጽንቶ የሚሰጥ ኃይለኛ ኃይለኛ ቃሎች ይጠቀማል። ይሄ ክፍል አሁን የምናነበው ሰላሳ አራት ላይ ኢዮስያስ ሲነሳ ምን ይላል? አጸዳ፣ አፈረሰ፣ ቀለጠመ፣ አደቀቀ፣ በተነ ይላል። ይበትናቸው ይሄም ካደረገ በኋላ በዚህ ቃል ጨርስላችሁ። የግድ እሱን ማንሳት ስላለብኝ ፕሮፌቲክ ነገር ስለተነገረበት ሰውየው ይህን እያደረገ እያለ በጣም ልቤ ከፓስተር መስፍን ጋር ሁሌ እናወራዋለን ይህን እያደረገ እያለ አንድ ነገር አለና ሰዎች ሾመና ጅን፣ በዚህ ልጨርሰው። ሰዎች ሾመና ወደ ቤተ መቅደስ ላክ ይለን ምኑን አጽዱልኝ አለ። በሉልኝ በሉልኝ፣ ቤተ መቅደሱን ቤተ መቅደሱን እንዲያጸዱ የተላኩት ሰዎች ገብተው ቤተ መቅደስ አጽሉን የተባለው ቆሻሻ አውጥቶ ነው። አጽሉ ማለት ቆሻሻ ማውጣት ነው አይደል? አማልክት ሁሉ በአዳን ነገሮች ቤተ መቅደሱ ሞልተውታል። ዛሬ እኮ እንደዚህ የሆነናል አይደል? አንድ ሰው ጋር ስናወራ ዓለም ወደ ቤተ ክርስቲያን ገብታለች ያለ። አሁን እኮ ዓለም ራሷ የምትጠይቀን፣ ሊብሚ ያለውን ሳትለን አትቀርም። አሁን በዚህ በምንኖርበት ዘመን ስለምናየው ነገር እሱ ማውራት ስለማልፈልግ ነው። ኮንቴክስቱን በዚህ ውስጥ ይውልኝም ነው። ስለዚህ ቤተ መቅደሱን ሊያጸዱ የገቡት ሰዎች አንድ ነገር ነው የተጠየቁት፣ አጽዱ ነው። ሌላ ነገር አልተጠየቁም። በዚህ የሚጨርሰው አልኳቸው። ምንድን ምንድነው? ድንገት ገብተው ቤተ መቅደሱን ሲያጸዱ በጣም የሚገርም አንድ ቃል ምን ይላል የጠፋውን የህጉ ቃል አገኙ የሚለው ቃል እንዴት የሚያስገርም ይመስላቸው እንዴ የህጉ ጋር እኮ የጠፋው የሆነ ሰፈር እግራውቶ ሄዱ አይደለም በገዛ ቤቱ ነው የጠፋው በማደሪያው ነው ቃሉ የጠፋው የሰማኝ ሰው አለ በገዛ ቤቱ ነው ለምን በአዳን ነገሮች ገቡ ሞሉ ሞሉ አጣበቡት ተተረማመሰና ጥጉን ይዞ ቁጭ አለ የት እንዳለ ጠፋ። የህጉ ቃል፣ የጽድቁ ቃል፣ የቅድስናው ቃል፣ የፈውሱ ቃል፣ የሚለውጠው ቃል፣ የሚያነጻው ቃል፣ የእግዚአብሔርን ፍርሃት ወደ ትውልድ የሚያመጣው የእግዚአብሔር እውነት። ብሊቭ ሚ፣ እግዚአብሔር የተናገረኝ በሚቀጥለው ዘመን የሚነሳው ትውልድ በጸዳና በንጹህ ቃል ቤቱን የሚያጠራ ትውልድ ይነሳል። ውሽ ዋሺ ባልሆነ ራሳችሁን አዘጋጁ፣ ደብ ስላለው ለእግዚአብሔር እውነትና ትምህርት

አቤት አቤት አቤት አቤት አቤት። አልጠፋም ትሉኛላችሁ። ዛሬ የጠፋው ትንቢት ተገኘ አላሉ። የጠፋው ምን ተገኘ አተዩ። አንድ ዘመን ይመጣል፣ ቤተ ክርስቲያን እንጆይ የምታረግበት። እኔ እየጮኩ እናገራለሁ፣ ልጆቼ ያረጉታል፣ የልጅ ልጆቼ ያዩታል። ማጃሃዱራላባጋላባራላባዲያ ተመለሰ የሚሉበት ዘመን ክብሩ ተመለሰ የሚሉበት ዘመን። ኦንሊ ግሎሪ ወደ እግዚአብሔር ቤት የሚያመጣው የሀብቴት ትንቢት አይደለም። የእግዚአብሔር ቃል ሲመለስ የእግዚአብሔር ቃል ሲመለስ እግዚአብሔር ዮሲያስን የቀባው ቤቱን እኔ በዚህ ጨርሰው ቤቱን ካጸደባል ምን አለ። ኦንሊ ቲንግ የዮሲያስ ሰክሰስ ከትውልድ መካከል የጠፋውን ቃል መለሰው። ቤተ መቅደሱ ውስጥ የጠፋውን ቃል በየመድረኩ የጠፋውን ቃል። ኧረ እናንተ ሰዎች፣ ዛሬ ቤተ ክርስቲያን፣ የኢትዮጵያ ቤተ ክርስቲያን ከእግዚአብሔር ቃል ይልቅ ሰው ሰራሽ በሆነ ትንቢት፣ ሰው ሰራሽ በሆነ ሀሳብ የምንሳከርበት ዘመን። ዶንት ቴል ሚ ቃሉ እኮ ይሁላችሁ። አሁን ስለ ሙኪዳን አታስቡ። ታቦቱ እኮ እኛ ነን። መቅደሱ እኮ እኛ ነን። ማደሪያው እኛ ነን። በሰው ህይወት ውስጥ እግዚአብሔር ይባርካችሁ። እዚህ ቤተ ክርስቲያን ውስጥ እግዚአብሔርን ቃል አንብቡ ስትባሉ ሦስት ጊዜ አራት ጊዜ ነግሬያቸዋለሁ። ይሄ መደበኛው ትርጉም እጄ ላይ ያለው አንድ ሺህ አንድ መቶ ሰባ አምስት ፔጅ አለው። አስር ፔጅ በቀን አንብቡ ብያቸዋለሁ። በአንድ ወር ውስጥ በአንድ ወር አንድ ሺ ሰባት መቶ ሰባ አምስት ፔጅ የምታነበው እህት ኢንስፓይር የምታደርገኝ ሰክሪፋይስ ያደረገችው ብዙ ነገር ስላለ ነው። አቴዩ አንድ ዘመን ነፍሴ ናፍቃር ኢዮስያስ ሲመጣ ያደረገው በትውልድ መ ይኸውላችሁ ቃሉ ተገኘ ስሉት በቃሉ ውስጥ ያለው ነገር ሲያነብ ምኑን ቀደደ ይላል ቸኝ ቼንጅ መጣ፣ እያችሁ ቼንጅ መጣ። ከመሪ ጀምሮ የሚመጣ ቼንጅ፣ የነገስታቶቻችን ልብ የሚቀድ ማጃሃዱር አላባ ጋላባ አላባ ዶማ ሳታ ሃሌሉያ እናንተ የምናሴ እኮ ልጅ ልጅ ነው። ሳሆን ማአላባጋ ዱሮ ልብ ወለድ አይደለም። ምንድን ነው ያለው? ኢዬስያስ በህጉ ቃል ላይ ያለውንም ይተረጉምልኝ ነብይ እፈልጋለሁ አለ። ሂዱና ጠይቋት። በህጉ ላይ ያለው እግዚአብሔር እንዲህ ይላል አለችው። የህጉን ቃል በሰማ ጊዜ ልብህን ቀድሃልና ራስህን አዋርድሀልና ኢዬስያስ ማጃ አላባጋ። ሪቫይቫል ከዚህ ነው የሚጀምረው። አባቴ ሪቫይቫል የሚጀምረው ከዚ ነው፣ ከመዋረድ የዛሬ ሰባኪ በላይክና በኮሜንት ማጀብና መታጀብን የወደድነው ነው፣ የለመድ ነው። ስንት ሰው አየኝ፣ ስንት ሰው ሰማኝ ብለን እውነተኛው ቃል ሲነገር ልብህ ልብስ ነፍስ ትፈሳለች። ኢዮስያስ ቸኮለ ወደ ህዝቡ ለመሄድ ምን አለ? የህጉን ቃል በህዝቡ ሁሉ ፊት ምን አደረግ? አነበበላችሁ ህዝቡ ሁሉ በእንባ ታጠቡ ይላል ይህም ብዬ ሊጨርስ አንድ አብረና አንብባ ትችን ቃል በቃ የመጨረሻ ቃል ምዕራፍ ሰላሳ አምስት ሲዱ ሊ አያፍት ውስጣን ያህያ ታድሶውን አመጣ፣ ቤቱን ቀደሰ፣ ማደሪያውን አስተካከለ። አቤት አቤት አቤት ወገኖቼ ኢዮስያስ የመጨረሻው መልካሙ ንጉሥ ነው በእስራኤል ታሪክ ውስጥ። እስራኤል ታሪክ 18 ምዕራፍ ቁጥር ከነብዩ ከሳሙኤል ዘመን ወዲህ እንዲህ ያለ ፋሲካ በእስራኤል ዘንድ ተከብሮ አያውቅም። በቃ ማለት እናንተ ብትገቡበት ስንት ዓመት የፃዳ ነገር አለ እዚህ ሰፈር እሱን ሁሉ በነቢዩ ከሳሙኤል ዘመን ወዲህ እንዲህ ያለ ፋሲካ በእስራኤል ዘንድ ተከብሮ አያውቅም። ኢዮስያስን አድርገኝ ብያስ ጮኸኝ ነው። ኢዮስያስን ከካህናት ከሌዋያን፣ ከመላ ከይሁዳ፣ ከእስራኤል በዚያም ከነበሩት ከኢየሩሳሌም ሰዎች ጋር እንዳከበረው አድርጎ ያከበረ አንድ የእስራኤል ንጉሥ አልነበረም። ኢንክሉዲንግ ዳዊት፣ ኢንክሉዲንግ ዳዊት ሰምታችሁ እኛም እንዳልኩኝ ለምን ይመስላችኋል? የእግዚአብሔር ቃል ከነቢዩ ከሳሙኤል ዘመን ጀምሮ ያለ ንጉሥ ያነገሰም ንጉሥም የጀምረው በእሱ ዘመን ስለሆነ፣ ስለዚህ ምን ይላል እግዚአብሔር? ይጠቀልለውና ዮስያስ ያደረገውን ነገር ኢቭን ዳዊት እንኳን አላረገውል። ጌታ በእኔ ብታምኑ እኔ ያደረግኩትን ከእኔም በላይ ተደረ